ይህ ውይይት የብዙዎችን አይን ያበራል ብለን እናስባለን። በዚህ ወጣት ልጅና በዶክተር ዛኪር መካከል የተደረገውን ውይይት እናካፍላቸዋለን። የዚህ ወጣት ቀላልና ግልጽ የሆነ ጥያቄ ለምን ይህን ሁሉ ስድብ አስከተለ? እሱ ፍርዱን ለእናንተ እንተዋለን። ሙሉ ቪዲዮን ከጨረሳችሁ በኋላ የምታስቡትን ኮሜንት አርጉ። ቀጥታ ወደ ቪዲዮ። ወጣቱ ወደ መድረኩ ይቀርብና እንዲህ ብሎ ጥያቄውን ለዶክተር ዛኪር ያቀርባል ከዚህ በፊት እንደጠቀስከው ነቢያችሁ መሐመድ በመጽሐፍ ቅዱስ በዮሐንስ ወንጌል ላይ አለ ብለሃል። ታዲያ ይኔ ጥያቄ ያልከው ነገር እውነት ለመሆኑ ማጣቀሻ ወይም ደግሞ ማሳመኛ ምን አለ? ማለትም በቀላሉ ግልጽ ሳረገው መጽሐፍ ቅዱስ ላይ መሐመድ እንደተጻፈ የሚደግፍ ሌላ የመጽሐፍ ቅዱስ ጥቅስ አለ ወይም ደግሞ የቤተ ክርስቲያን ሽማግሌዎች እና አገልጋዮች ይሄ መሐመድን ይናገራል ያሉት መቼ ነው? ወይም ደግሞ ማን እንደዚህ ብሎ ደግፎ ያውቃል? ለምሳሌ እኔ ሙስሊም ብሆን ኢየሱስ አምላክ ነው ማለት አልችልም፣ ምክንያቱም ቁርአናችሁ ላይ እንደዛ ተብሎ ስላልተጻፈ። ልክ እንደዛው እስኪ ከማጣቀሻ ጋርና የትኛው ጥቅስ ስለ መሐመድ እንደሚናገር በመጽሐፍ ቅዱሳችን ላይ እንድትነግረኝ እፈልጋለሁ። ደግሞ መሐመድ ያለበትን ብቻ ሳይሆን ሌሎች ማጣቀሻዎችን ምናልባት ሰዎች ያሉት ክርስቲያኖች የተናገሩት ነገር ካለ እሱንም እንድትነግረኝ ይፈልጋለሁ። ዶክተር ዛኪር ምላሹን ቀጠለ። ወንድሜ ተመልከት፣ አሁን አንተ ለምትናገረው ነገር የትኛው ሰው ወይም የትኛው ቤተክርስቲያን ይህንን ፈቅዳለች ነው የምትለው። ነገር ግን አንድ ነገር ልንገር እዚህ ጋር ቤተክርስቲያን አለች አላለች ብዙም ዋጋ የለው፣ ምክንያቱም መጽሐፍ ቅዱስን ነው ቀጥታ መከተል ያለበት። ጠቃሚው መጽሐፍ ቅዱስ እንጂ ቤተ ክርስቲያን አይደለም። ቤተ ክርስቲያን ብዙ ስተትን ልትሰራ ትችላለች። መጽሐፍ ቅዱስህ ግን ስተትን አይሰራም። እኔ ራሴ ከቤተ ክርስቲያን በላይ ብዙ አውቃለሁ። ለዛ ነው ትላልቅ አባቶች ወይም ቤተ ክርስቲያን ያለውን የማለግርህ። የነሱ አስተያየት ብዙም ግድ የለውም። ለምሳሌ የሆነ ሰው ከመጽሐፍ ቅዱስ የሆነ ነገር ጠቅሶ ቢነግረኝ ያንን ነገር እውነታውን የምቀበለው መጽሐፍ ቅዱስ በዛ መልኩ ነው ወይ ያወራው የሚለውን ካወቅኩ በኋላ ነው። አንተ ራሱ አንድ ነገር እመክራለሁ፣ በቤተ ክርስቲያን ንግግር አትምን። ቤተ ክርስቲያን ብዙ ጊዜ ስህተትን ሰርታለች። ነገር ግን አሁን ከየትኛው መጽሐፍ ቅዱስ ነው ላልከው ምላሽን እሰጣለሁ። እኔ እየጠቀስኩ ያለሁት ከኪንግ ጄምስ ቨርዥን ነው ከራሳችሁ መጽሐፍ ቅዱስ ነው። አሁን ደግሞ ራሱ ጥቅሱ ነው የምነግር። ከአዲስ ኪዳን ነው የምፈልገው ወይስ ከብሉይ ኪዳን? ወጣቱም መለሰ፣ ከሁለቱም ብታደረገው ደስ ይለኛል። ዶክተር ዛኪር ቀጠለ፣ ራስ ምረጥ፣ ከብሉይ ኪዳን ነው ከአዲስ ኪዳን ነው? ወጣቱም አዲስ ኪዳን አለ። እሺ፣ በጣም ጥሩ መጽሐፍ ቅዱሳችሁ በአዲስ ኪዳን የዮሐንስ ወንጌል ምዕራፍ 14 ቁጥር 16 በዚህ ክፍል ላይ አንድ ነገር ተጽፏል በቀይ በቀይ ማለት ኢየሱስ ክርስቶስ የተናገራቸው ነገሮች ናቸው እንዲህ ይላል ብትወዱኝ ትእዛዜን ጠብቁ እኔም አብን እለምነዋለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ሌላም ጥቅስ ልሰጥ እችላለሁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 እንዲህ ይላል ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል። እነዚህም ጥቅቶች ይዘህ አንድ ነገር ልነግርህ እፈልጋለሁ። መጽሐፍ ቅዱሳችሁ ዚህ ጻፍ በእንግሊዘኛ እንዳልተጻፈ ታውቃለህ አይደል? ደግሞ በእንግሊዘኛም ሳይሆን በዕብራይስጥም ጭምር አይደለም። በዚህ ሰዓት ወጣቱ በመሃል ገባና ታዲያ አዲስ ኪዳን እኮ በግሪክ ነው የተጻፈው ሲል ዶክተር ዛኪር መለሰለት። አደለም፣ አደለም በዕብራይስጥ አደለም የተጻፈው። በዕብራይስጥ ከሆነ የሚመስል አንተ እውቀት አናሳ ነው። ወጣቱን ጮክ ብሎ ቆጣ እያለ አዲስ ኪዳን እኮ በግሪክ ነው የተጻፈው ነው ያልኩት ሲል ከጎኑ ያለው እያረጋገው ዶክተር ዛኪር ድጋሚ መለሰ። ተመልከት መጽሐፍ ቅዱስ አዲስ ኪዳናት የተጻፈው በግሪክና በአርማይክ ቋንቋ ነው። አሁን ያለው የዕብራይስጥ መጽሐፍ ቅዱስ እንኳን የግሪክና የአርማይክ ትርጓሜ ነው። ወጣቱም ቀጠልና እስኪ በምን ማስረጃ ነው ግን የምታወራው አለው። ዛኪርም ቀጠልና ይህኮ ማስረጃ አይፈልግም። ከፈለግክ እኔ ያለውበት ላይብረሪ መተማየት ትችላለህ። እኔ ከሁለት መቶ በላይ የተለያዩ የመጽሐፍ ቅዱስ ትርጓሚዎች አሉኝ። እኔ የየጠቀስኩልህ ያለውት ከዛ ውስጥ አንዱ የሆነው ኪንግ ጄምስ ቨርዥን ነው። ቆይ አሁን ዝም ብለህ ስማኝ መልስ ልጨርስ አጽናኝ ብሎ የጠቀሰው ቋንቋ በአርማይኩ አራቅሊጦስ ይለዋል። እሱ ነው በእንግሊዘኛው መተው አጽናኝ ብለው የተረጎሙት። እሺ አሁን እየነገርከንን እውቀት በምን ልታረጋግጥልን ትችላለህ? ብሎ ወጣቱ ጠየቀ። ዛኪርም ቀጠለ እየነገርኩ እኮ ነው ኪንግ ጄምስ ቨርዥን ወጣቱም ቀጠለ አደለ ከግሪክ ነው ወይስ ከአርማይክ ዛኪርም ቀጠለ አርማይክ አንተ እንግሊዘኛ አይገባህም እንዴ ወጣቱም ረጋ ብሎ እሺ ብሎ ባንገቱ ነቀነቀ ዛኪር ቀጠለ ሲጀመር ይህ መጽሐፍ የተተረጎመው በሁለት የተለያየ ቋንቋ ነው ግሪክና አርማይክ እኔ እየጠቀስኩልህ ያለሁት ከዛው ከመጽሐፍ ቅዱስ ላይ ነው ችግሩ የራሰ ነው እኔ ከዋናው ከመሰረቱ የሆነው ጥቅስ እየጠቀስኩ ነው። አራቅሊጦስ አራቅሊጦስ ማለት እሩ ጓደኛ ማለት ነው። ነገር ግን በእንግሊዝኛው ሲተረጉሙት አጽናኝ ብለው ተረጉሙት። ይውል ሁለት የተለያዩ አባባሎች አሉ። አንደኛው ኤሬቅሊጦስ ነው፣ ሁለተኛው አራቅሊጦስ ነው። እነሱ የተጠቀሙት አራቅሊጦስ የሚለው ነው። ነገር ግን መሆን የነበረበት ኤሬቅሊጦስ ነው። ሄደ ትክክለኛውን መጽሐፍ ቅዱስን በአርማይክ ብታቅ ኖሮ የምልህ ነገር የገባህ ነበር። ወጣቱም ቀጠለና አው አላቅ፣ ነገር ግን ይህንን በማስረጃ እንድታሳይኝ እፈልጋለሁ። ንገረኝ፣ አንተ ይሄንን የወሰድክበት የአርማይኩ የተተረጎመበት የት ነው ያለው? ወይም ደግሞ ስሙን እንደዚህ ሁለቱን የግሪክ ቋንቋ የቀላቀልከበትን የአርማይኩን ትርጉም ነው የምፈልገው። ዛኪርም እየተናደደ ቀጠለ፣ ኪንግ ጄምስ ቨርዥን አልኩ አይደለ እንዴ? ወጣቱም ወዲያው ሳይቀጥል አቆመውና፣ አይደለም፣ አይደለም። ኪንግ ጄምስ የእንግሊዘኛ ትርጉም ነው። እኔ የምፈልገው አንተ የጠቀስከውን የአርማይኩን ትርጉም ነው። ዶክተር ዛኪር ቀጠለ፣ ያውል ተሳስታል። ኪንግ ጄምስ ቨርዥን እንግሊዘኛ አይደለም። ወጣቱም ዛኪርን አስቆመውና ቆይ ቆይ፣ እሺ እሱን ተወና አንተ መጀመሪያ ያነበብከው ከዮሐንስ ወንጌል ምዕራፍ 14 ነው። እስኪ የዮሐንስ ወንጌል ምዕራፍ 16 ቁጥር 7 የሚለውን አንብበዋል። ኢየሱስ ክርስቶስ ራሱ በዚህ ክፍል ላይ እኔ እንደሄድ ይሻላቸዋል፣ እኔ ባልሄድ ግን አጽናኙ ወደ እናንተ አይመጣምና ይላል። ስለዚህ አሁን እያልከው ያለው ኢየሱስ ክርስቶስ ራሱ እኔ ብሄድ ይሻላል እያለ ያለው መሐመድን ለመላክ ነው ማለት ነው ዚጀመር እኮ ኢየሱስ ራሱ መሐመድን መላክ ከቻለ ኢየሱስ ክርስቶስ አምላክነቱን እያሳየ ነው ማለት ነው። ይሄንን አንተ ራስ እንዴት ታምናለ ብሎ ወጣቱ ተናገረ። ዛኪር ቀጠለ። በደንብ አላየሁም ማለት ነው እያለ ያለው አባቴ ነ ጠይቆ አለው ነው ለምን አጽናኙን ለመላክ ወጣቱን በመሐል ገባና፣ አደለም ይውልህ አዳምጠኝ ሲለው ዛኪር ቆይ ቆይ ቆይ ቆይ፣ አሁን በስርዓት እንድታዳምጠኝ ፈልጋለሁ። አታቋርጠኝ። ክርክር አታርገው በመጀመሪያ እኔን እንኳን እየሰማሃኝ አይደለም። እኔ ስመልስ ሳትጠብቅ ለምዶ ጥያቄ የምትጠይቀው፣ ይሄ የጥያቄና መልስ ጊዜ እንጂ የክርክር ጊዜ አይደለም። እንግሊዘኛ የማይገባ ከሆነ ለሌላ ሰው እድል ስጥ፣ ሌላ ሰው ይጠይቅበት። በደንብ ስማኝ፣ ልብ ብለህ አዳምጠኝ፣ ከዛ በኋላ ትጠይቃለህ። እኔ ትክክለኛ አርማይኩን እየጠቀስኩል አንተ መልሰ የትኛውን አርማይክ ብለህ ትጠይቀኛለህ። አንተ ራሱ አርማይክ ታቃለህ እንደሆነ ስለዚህ አንተ አርማይ ካለማውቀህ የኔ ችግር ነው። ሄደህ ጎግል አርግ። እስኪ የኢንተርኔት ሞባይልህን ተጠቀም። አሎስ ፕራርቅሊጦስ ምን ማለት እንደሆነ የራስህን ስልክ ጠይቀው። ኢየሱስ ክርስቶስ አባቴን አጽናኙን እንዲልክላችሁ እጠይቀዋለሁ ነው ያለው። አንተ ገዛ ዚህ መተ ኢየሱስ እኮ አጽናኙን ላከው ትለኛለህ። እንግሊዘኛ ስለማይገባህ ነው። ዮሐንስ ወንጌል ምዕራፍ 14 ላይ የሚናገረው አባቴ አጽናኙን እንዲልክላችሁ እለምን አለው ብሎ ነው። ስለዚህ ማን ነው የሚልከው? አባቱ እንጂ ኢየሱስ አይደለም። እንግሊዝኛው ካልገባ እንግዲህ የኔ ችግር አይደለም። ወደ ዋናው ልመለስ። ጴሬቅሊጦስ የሚለው ቃል ጴሬቅሊጦስ የሚለው ምስጋና የሚገባው ማለት ነው። ምስጋና የሚገባው ወይ ፕሬዝ ወርዚ የሚለውን ወደ አረቢክ መቀየር ከፈለክና ካየኸው መሐመድ ይላል በግልጽ። ስለዚህ መሐመድ ራሱ በአዲስ ኪዳን መጽሐፍ ቅዱሳችሁ ላይ ጴሬቅሊጦስ ተብሎ ተጽፏል። ከፈለክ ደግሞ በብሉይ ኪዳንም ላይ መሐመድ ተጠቅሷል። መኃልየ መኃልይ ዘሰሎሞን ምዕራፍ አምስት ቁጥር አስራ ስድስት አፉ እጅግ ጣፋጭ ነው። እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጂቶች ሆይ ወዴ ይህ ነው ባልንጀራይም ይህ ነው። ይህንን የሚናገረው ለራሱ ለማህመድ ነው። በሴሚቲኩ የመጽሐፍ ቅዱስ ቋንቋ መሐመድም ብሎ ይነግሯል። ይህን ንግግር ሰለሞን የጻፈው ለማህመድ ነው። እነዚህ ኮ ግልጽ ማሳያዎች ናቸው። ለዛኑ ነው ሌላ ማጣቀሻ እንድሰጥ ከፈለክ የዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ ያለው ልብ ብለ ተመልከት። ኢየሱስ ክርስቶስ እራሱ እንዲህ ብሎ ይናገራል፣ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል ይለናል። እንግዲህ በዚህ ጥቅስ ራሱ ኢየሱስ ክርስቶስ ስለ መሐመድ ሲናገር ታያላችሁ። ይህንን መቼ ስለ መንፈስ ቅዱስ ነው አትለኝም። ይህ ለመንፈስ ቅዱስ የተጻፈ ጥቅስ አደለም። ድጋሚም ወጣቱ ለማውራት እሺ አሁን እንዳልከው ብሎ ገና ሳይጨርስ ሌላ ሰው ማይኩን ተቀበለና እባክ ወንድም ለምንድን ነው የምታስቸግረው? በመሀል አትግባ ብለን ህጎቹን ነግረናል። በህጉ መሰረት የምትሄድ ይሻላል። አለበዚያ ጥያቄውን ተወውና ሂድ። መልሱን እስኪ ጨርስ ድረስ እባክህ ዝም በል ጸጥ በል። ሌላ ጥያቄ ለመጠየቅ እድል ይሰጣል። ነገር ግን እሱ ሲያወራ ዝም በል። እነሱንም ድጋሚ ዶክተር ዛኪር አቋረጣቸውና አንተ እንግሊዘኛ ትችላለህ? የምትችላ አይመስለኝም እንግሊዘኛ የሆነት ይገባኛልና እችላለው የምትል ከሆነ ደግሞ ችግሩ አንተ ጋ ነው የኔ አይደለም በዛ ላይ ለምንድን ነው እያወራው ጣልቃ የምትገባው ንገረኝ እስኪ ለምን ልክ ልጁ ገና የመጀመሪያ ቃል ሲናገር ዶክተር ዛኪር እየተቆጣ ጮክ ብሎ እንዲህ አለ እያወራ ያለሁት ነገር አይገባህም እንዴ እያወራው አታቋርጠኝ በመሃል ለምን ትገባለህ ሲጀመር የተሳሳተ ነገር ነው እያምንክ ያለው እንዴት ኢየሱስ ክርስቶስ መሐመድን ላቀው ትለኛለህ? እስኪ ንገረኝ፣ የት ነው ያለው አባቴ ነ ለምን ዋሎ እንጂ ያለው ኢየሱስ መቼ አለ እንደዛ? ልጁም ረጋ ብሎ እሺ፣ አይደለም አንተ ራስህ ያልከው መሐመድን እየጠቀሰው ነው ኢየሱስ ክርስቶስ መሐመድን እየተናገረው ነው ብለሃል። ዶክተር ዛኪርም ጮክ ብሎ አዎ፣ ኢየሱስ ክርስቶስ ሳይሆን እግዚአብሔር መሐመድን ልኮታል። ይህን የሚናገረው የዮሐንስ ወንጌል ምዕራፍ 14 ነው አሁን የዮሐንስ ወንጌል 14 ቁጥር 6 የሚለው ተረድታል ማትረዳ ከሆነ ደግሞ መጽሐፍ ቅዱስን ከፍተ ማንበብ ነው ስልክ አለ ወጣቱም አዎ አዎ አለ ዶክተር ዛኪርም ከፈታዋ ከፍተ የዮሐንስ ወንጌል በለ ፈልግ እስቲ እንግሊዘኛ ከገባኔ የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ምንድነው የሚለው እስኪ ደግመህ ራስህ ነገር ወጣቱም አይደለም አይደለም ቆይ ጥያቄን አስጨርሰኝ ዶክተር ዛኪርም አስር ጊዜ በማድ እየገባ ድገመው ድገመው፣ ቆይ የሚለውን ተናገር። አሁንም ወጣቱ ቆይ ሲልጨርስ በሚልበት ሰዓት ዶክተር ዛኪር እጆቹን እያወናጨፈ አይደለም፣ ድገም ብያለው። የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ምን እንደሚል ንገርኝ። ይህንን መድገም የማትችል ከሆነ አፍህን ዝጋ። ወጣቱን በተረጋጋ መንፈስ እሺ ብሎ ዝም አለ። ዶክተር ዛኪርም እየጮኸ በሚያጣጥል ሁኔታ መድገም ትችላለህ ወይ? አወይ አይበለኝ። በዚህ ሰዓት አዳራሽ ውስጥ ያሉት ሰዎች በሙሉ ሞቅ አድርገው ለዶክተር ዛኪርያ ጨፈጭባሉ። ወጣቱን ወጣቱም ልስልስ እያለ አዎ እደግማለው አለ። ዛኪርም እጆቹን ወደ ላይ ከፍ እያደረገ ጀምር አለው። ወዲያውኑ ሌሎቹ የፕሮግራሙ አዛጋጆች በሌላ ማይክ እሺ ስልክህን አውጥተ ድገምለት ይላሉ። ዶክተር ዛኪር ማቋረጣቸውና ቆይ ቆይ በልብህ የማታውቀው ከሆነ እድል እየሰጠው ነው። ምናልባት በውስጥ ቃሉን በቃል በቃል ማታቀው ከሆነ ስልክህን ከፍተ እው። አይ አንተኮ እንደኔ አይደለም፣ እኔ በራሴ ማወቅ እችላለሁ፣ በራሴ እናገሯለሁ። አንተ ግን እንደኔ አይደለም። ችግሩን አየህ አደለ? መጽሐፍ ቅዱስን እንኳን ሳታቅ እየተከራከርክ ነው። እባክ የብዙ ሰዎችን ሰዓት አትግደል። የሰውን ሰዓት እየጨረስክ ነው። በዚህ ሁሉ ሰው ፊት ሞኛቱን እሺ እሺ ብቻ ትበል። የጠየቁ ነገር መልስ እያቄ ጠየቅ፣ እኔ ምላሹን ሰጥተው። እንደውም ሂድ ሂድና ውጣ። ወጣቱን ወዲያውኑ በተረጋጋንስ። እሺ ዶክተር ዛኪር አመሰግናለሁ። ዶክተር ዛኪር መልሶ ሂድ ውጣ ውጣ፣ የሌሎችን ሰዓት አትብላባቸው። ከዚህ በኋላ በግድም በውንድም ይህ ልጅ ወደኋላ ሄደ። አስተያየቱን ለእናንተ እንተዋለን። እስኪ ዶክተር ዛኪር ይህ ልጅ በአግባቡ አስተናግዶታል? ደግሞ ሲየው ወጣት ለዶክተር ዛኪር ያቀረበውን ጥያቄ በአግባቡ መልሶለታል ብላችሁ ታስባላችሁ? ብዙ ጊዜ እንደዚህ አይነት ቪዲዮዎችን ስናቀርብ ብዙ ወቀሳና ስድቦች በኮሜንት ሴክሽን ላይ ደርሱናል። እስኪ ፍርዱ ለእናንተን ተው። በዚህ ቪዲዮ ላይ እውነተኛ ምላሽ አግኝታችኋል? የእናንተንም አስተያየት በኮሜንት ሴክሽን ላይ ጻፉልን። እናመሰግናለን።